ሰላም የክንፋን መረጃ ቤተሰቦች እንደምንቆያችሁ የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናውን እናሰማችኋለን። በኢትዮጵያ አፋር ክልል የተፈጠረው የእሳተ ገሞራ ፍንዳታ አመድ ወደ ደልሂ በመጓዝ የበረራ እንቅስቃሴን ገደበ። በኢራን የኤሌክትሪክ ኃይል ለማግኘት ከሚቃጠል ማዙት ከሚባል ቆሻሻ በሚወጣ ኬሚካል ጭስ የተነሳ በአመት 58975 ኢራናውያን መሞታቸው ተገለጸ። የተባበሩት አረብ ኤሚሬቶች ለኢትዮጵያ ፌዴራል ፖሊስ ልዩ ወታደራዊ ድጋፍ ልታደርግ ነው። ኢትዮጵያና ሞሮኮ የጸጥታ ትብብራቸውን ለማጠናከር የሚያስችል የመግባቢያ ስምምነት መፈራረማቸው ተገለጸ። ቀጥለን ዝርዝሩ እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋቸው እንድትከታተሉ በአክብሮት እንጋብዛለን። በኢራን የኤሌክትሪክ ኃይል ለማግኘት ከሚቃጠል ማዙት ከሚባል ቆሻሻ ኬሚካል በሚወጣ ጭስ የተነሳ በዓመት 58975 ኢራናውያን መሞታቸው ተገለጸ። ኢራን የገጠማትን የኃይል እጥረት ለመወጣት በምታደርገው ጥረት የሀገሪቱ ባለስልጣናት የኤሌክትሪክ ኃይል ለማግኘት ሰልፈር እና ሌሎች አደገኛ ንጥረ ነገሮችን የያዘ ከፔትሮሊየም ቅሪት የሚገኝ ማዙት የሚባል ቆሻሻ ኬሚካል ሲያቃጥሉ መቆየታቸው ተገልጿል። እንደ ቀዳሚዎቹ የኢራን መሪዎች ሁሉ የፕሬዝዳንት ማሱድ ፔዢኪሃን መንግስትም ሀገሪቱ የገጠማትን የኃይል እጥረት ለመፍታት ይህንን ማዙት የሚባል አደገኛ ንጥረ ነገሮችን የያዘ ቆሻሻ ኬሚካል ማቃጠልን በአማራጭነት መጠቀም መቀጠሉን አልጀዚራ ዘግቧል። በዚህም በመላ ሀገሪቱ በሚገኙ 14 የሚደርሱ የማዙት ቆሻሻ ኬሚካል ማቃጠያ ጣቢያዎች እስከ ህዳር አጋማሽ ድረስ በየቀኑ 21 ሚሊዮን ሊትር ወይም 5.55 ሚሊዮን ጋሎን የማዙት ቆሻሻ ኬሚካል እየተቃጠለ ለኤሌክትሪክ ኃይል ማመንጫ ሲውል መቆየ ድርጅቱን ለኢራን ኢስላማዊ አብዮት ጥበቃ ኃይል ቅርበት ካለው ፋርስ ኒውስ ኤጀንሲ የተገኙ መረጃዎች አመለክተዋል። ከማቃጣያ ጣቢያዎቹ የሚወጣው አደገኛ ጭስ በሚፈጠረው የአየር ብክለት የተነሳም በኢራን የቀን አቆጣጠር እስካለፈው መጋቢት ድረስ በአንድ አመት ጊዜ ውስጥ ብቻ 58975 ኢራናውያን መሞታቸውን የኢራን ምክትል የጤና ሚኒስተር አሊ ሬዛ ሬይሲ ለመንግስት መገናኛ ብዙሀን ተናግረዋል። በሌላ አገላለጽ ከዚህ ችግር ጋር በተያያዘ በየቀኑ 161 ሰዎች ህይወታቸውን ሕይወታቸውን ያጣሉ ተብሏል። ሰዎቹ የሞቱት በልብ፣ በሳምባ፣ ስትሮክ እና ከመተንፈሻ አካላት ጋር በተያያዙ ከአየር ንብረት ብክለት ጋር ቀጥተኛ ግንኙነት ባላቸው በሽታዎች መሆኑን የገለጹት ምክትል የጤና ሚኒስተሩ ለዚህም ዋነኛ ምክንያት ከሚቃጠለው የማዙት ቆሻሻ ኬሚካል የሚወጣውና ና በአየር አማካኝነት ወደ ሰዎች የመተንፈሻ አካል የሚገባው ፒኤም 2.5 የሚባል መርዛማ ቅንጣት መሆኑን አመላክተዋል። ከሞተው ሰው በተጨማሪም የኃይል አማራጭ ለማግኘት በሚቃጠለው ቆሻሻ የተነሳ ከአየር ብክለት ጋር ተያይዞ የሚፈጠሩ እንደ ጤና፣ የንግድና ትምህርት ቤቶች መዘጋት፣ የምርታማነት መቀነስ የመሳሰሉ ዘርፈ ብዙ ቀውሶች የሚያስከትሉትን ወጪ ለመሸፈን መንግስት እስካለፈው መጋቢት ድረስ አስራ ሰባት ነጥብ ሁለት ሚሊዮን ዶላር ወጪ ማውጣቱን የጤና ምክትል ሚኒስተሩ አልሬዚ ሬሲ ተናግሯል። ይሁን እንጂ በመጪዎች የክረምት ወራት የሚፈጠረውን ከፍተኛ ቅዝቃዜ ተከትሎ የበለጠ የተፈጥሮ ጋዝ እጥረት ሊፈጠር የሚችል ከመሆኑ ጋር ተያይዞ የማዙት ቆሻሻ ኬሚካል ማቃጣ ኃይል ማመንጫ ጣቢያ ኃይሎች ማዙት በማቃጠል ስራቸው የሚቀጥሉ መሆናቸውን የኢራን የኤነርጂ ሚኒስተር አባስ አሊ አባዲ ባለፈው ሳምንት ቴሄራን ውስጥ በተካሄደ የታዳሽ ኃይልና የኤሌክትሪክ ውጤታማ አጠቃቀም አውደሪ ላይ ተናግረዋል። እያስከተለ የሚገኘውን የጤና ቀውስ ያልገለጹት የኤነርጂ ሚኒስቴሩ አባስ አልአባዲ ዋጋው እርካሽ በመሆኑ ማዙትን ማቃጠላችን የመጨረሻ አማራጫችን አድርገን ወስደነዋል ብለዋል። ኢትዮጵያና ሞሮኮ ከኢንተርፖል ስብሰባ ጎን ለጎን የጸጥታ ትብብር ስምምነት ተፈራረሙ። ኢትዮጵያና ሞሮኮ የጸጥታ ትብብራቸውን ለማጠናከር የሚያስችል የመግባቢያ ስምምነት መፈራረማቸውን የሞሮኮ ብሔራዊ ደህንነትና የግዛት ክትትል አስታወቀ። ስምምነቱን የፈረሙት የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤልና የሞሮኮ ብሔራዊ ደህንነትና የግዛት ክትትል ዋና ዳይሬክተር አብደላ ጢፍ ሀሙሽ ናቸው። ስምምነቱ የተፈረመው በትናንትናው እለት በማራኬሽ በመካሄድ የጀመረው ዘጠና ሶስተኛው የኢንተርፖል ጠቅላላ ጉባኤ ጎን ለጎን ነው። የስምምነቱ ዓላማ በሁለቱ ሀገራት የፖሊስ አገልግሎቶች መካከል ያለውን ተግባራዊ መረጃዊና ቴክኒካዊ ትብብርን በማሳደግ የጥቃት ወንጀልን፣ የተደራጀ ድንበር ተሻጋሪ ወንጀልን፣ የኮንትሮባንድ መረቦችን፣ ህገወጥ ዝውርንና የሳይበር ወንጀልን መዋጋት ነውም ተብሏል። ትናንት በማራኬሽ የተጀመረው 93ኛው የኢንተርፖል ጠቅላላ ጉባኤ ከህዳር 15 እስከ 18 የሚቆይ ሲሆን መርሃ ግብሩ በአሁኑ ወቅት እየተከሰቱ ያሉትንና እየታዩ የሚገ የሚገኙትን የተደራጁ የወንጀል ስጋቶችን ለመቅረፍ በዓለም ዙሪያ የሚገኙ ከፍተኛ የህግ አስከባሪ ባለስልጣናትና ሚኒስትሮችን አሰባስባል። 82 የፖሊስ አዛዦችን ጨምሮ ከ179 ሀገራት የተውጣጡ ከ800 በላይ ልዑካን የተገኙበት የአራት ቀናት ኮንፈረንሱ የኢንተርፖል ከፍተኛ የአስተዳደር አካል ሲሆን ለህግ ማስከበር ዓለም አቀፍ አጀንዳ ያወጣልም ተብሏል። ተሳታፊዎች ድንበር ተሻጋሪ ወንጀልን ለመቅረፍ ዓለም አቀፍ የፖሊስ ትብብርን ለማጠናከርና በተባበሩት መንግስታት የሳይበር ማህበር ወንጀል ስምምነት ላይ ድርጅቶችን ማካሄድ በሚያስችሉ መንገዶች ላይ ይወያያሉ ተብሎ ይጠበቃል። ጉባኤው የድርጅቱን ቀጣይ ፕሬዝዳንት ጨምሮ ለኢንተርፖል ስራ አስፈጻሚ ኮሚቴ አዲስ አባላትን ይመርታል። በመክፈቻው ላይ ንግግር ያደረጉት አብደላ ጢፍ ሀሙቺ ሞሮኮ ጠቅላላ ጉባኤውን ለማስተናገድ የወሰደችው ውሳኔ ባለብዙ ወገን የጸጥታ ትብብርን ለማጠናከር ካለን ጽኑ ቁርጠኝነትና ድንበር ተሻጋሪ የተደራጁ ወንጀሎችን ለመዋጋት ካለው ጠቀሜታ የመነጨ ነው ብለዋል። ባሳለፍነው ዓመት ሰኔ ወር ኢትዮጵያና ሞ ሞሮኮ በጋራ ስልጠና፣ በልምምድ በሳይንሳዊ ምርምርና በወታደራዊ የጤና ፕሮግራሞች ላይ የመከላከያ ግንኙነታቸውን ለማጠናከር ያለመ የወታደራዊ ትብብር ስምምነት መፈራረማቸው ይታወሳል። የስምምነቱን አፈጻጸም የሚቆጣጠር የጋራ ወታደራዊ ኮሚሽንም ተቋቁሟል። የኢትዮጵያ መከላከያ ሚኒስተር ኢንጂነር አይሻ መሐመድ በሞሮኮ የሶስት ቀናት የስራ ጉብኝት ያደረጉ ሲሆን በዚሁ ወቅት የሞሮኮ መንግስት ብሔራዊ መከላከያ አስተዳደር ተወካይ ሚኒስተር ከሆኑት አብደላጢፍ ሎዲ ጋር ተወያይተው ስምምነቱን

ጠቅላይ ሚኒስትር አብይ አህመድ ከዩናይትድ ስቴትስ የአፍሪካ እዝ አዛዥ ጄኔራል ዳግቪን አርኤም እንደርሰን ጋር መወያየታቸውን ገለጹ። ውይይቱ ዛሬ ጠዋት መደረጉንና በቀጠናዊ የጸጥታና የበለጠ ትብብር ለማድረግ በሚችልባቸው ጉዳዮች ላይ ያተኮረ መሆኑን ጠቅላይ ሚኒስተር በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት አስታውቀዋል። ባሳለፍነው ዓመት ሴኒዮር ጠቅላይ ሚኒስትር አብይ አህመድ ከአሜሪካ ማሪን ኮርፕስ ጄኔራልና አፍሪኮም አዛዥ ከሆኑት ጄኔራል ማይከል ላንግሌ ጋር የጋራ ፍላጎት በሆኑ ሁለትዮሽና ቀጠና ጉዳዮች ላይ ውይይት ማድረጋቸው ይታወሳል። የተባበሩት አረብ ኤሚሬቶች ለኢትዮጵያ ፌዴራል ፖሊስ ልዩ ወታደራዊ ድጋፍ ልታደርግ ነው። የተባበሩት አረብ ኤሚሬቶች ለኢትዮጵያ ፌዴራል ፖሊስ ልዩ ወታደራዊ ድጋፍ ልታደርግ መሆኑ ተሰማ። የኢትዮጵያ ፌዴራል ፖሊስ ልዩ ወታደራዊ ድጋፍን ያገኛል የተባለው ተቋሙ እያሰለጠነ ለሚገኘው አዲስ የጸረ ሽምቅና ጸረ ሽብር የኮማንዶ ኃይል ሲሆን ከተባበሩት አረብ ኤሚሬቶች የሚገኘው ወታደራዊ ድጋፍ የጸረ ሽምቅና ጸረ ሽብር ኃይል አባላት ስልጠናቸውን ሲጨርሱ ለሚሰጧቸው ልዩ ስምሪት ግብዓት የሚውል መሆኑን መረጃው ያስረዳል በቅርቡ ይመረቃሉ ለተባሉት የኮማንዶ ኃይል አባላት ግልጋሎት የሚሰጡ የልዩ ኦፐሬሽን ሄሊኮፕተሮችና የቅኝት ድሮኖች የተባበሩት አረብ ኤሚሬቶች ለፌዴራል ፖሊስ ከሚያደርጉት ልዩ ወታደራዊ ድጋፍ ዋነኞቹ መሆናቸውም ተሰምቷል ከዚህ በተጨማሪም ለወታደራዊ አገልግሎት የሚውሉ የኤሌክትሮኒክስ መሳሪያዎችን ለተቋሙ በድጋፍ መልክ ያቀርባሉም ተብሏል ከዚሁ ጋር ተያይዞ የፌዴራል ፖሊስ በኢትዮጵያ የተለያዩ ክልሎች ልዩ ወታደራዊ ስምሪት ለሚሰጧቸው የጸረ ሽምቅና ጸረ ሽብር የኮማንዶ ኃይል አባላት አባላት ከስድስት ወራት ለሚቆይ ጊዜ ስልጠና እየሰጠ ሲሆን አባላቱ ስልጠናቸውን ሲጨርሱ ልዩ ወታደራዊ ስምሪት እንደሚሰጣቸውም ተነግሯል። የፌዴራል ፖሊስ በቁጥር ከፍተኛ ኃይል በማሰልጠን ላይ የሚገኝ ሲሆን በጊዜ ሂደት ከክልል የጸጥታ ኃይሎች ጋር በመተባበር የመከላከያን ቦታ ተክቶ በተለያየ የሀገሪቱ ክልሎች በሚካሄዱ ጦርነቶች ላይ ዋነኛ ተዋናይ እንዲሆን በመንግስት በኩል እቅድ ተይዟል። የመከላከያ ሰራዊት እንደ ፋኖና የኦሮሞ ነጻነት ሰራዊት ካሉ የታጠቁ ኃይሎች ጋር የሚያደርገውን ውጊያ ትቶ ወደ ጎን ብሔራዊ ወደ ብሔራዊ ጉዳዮች እንዲያተኩር በመንግስት አቅጣጫ የተሰጠ ሲሆን የፌዴራል ፖሊስ ዝግጅት ከዚሁ ጋር የሚያያዝ መሆኑም ተነግሯል። ከዚህ ጋር በተገናኘ የመከላከያ ሰራዊቱ ምክትል ኢታማዦር ሹም ጄኔራል አበባው ታደሰ ባሳለፍነው መስከረም ወር አጋማሽ በደብረ ብርሃን፣ ደሴ፣ ጎንደር እና ባህርዳር ከተሞች ከአማራ ክልል ባለስልጣናት ጋር ባደረጉት ውይይት መከላከያ ሰራዊትን ለሌላ ግዳጅ ልናዘጋጅ ስለሆነ የአማራ ክልልን ጸጥታ በራሳችሁ አቅም ለመቆጣጠር መስራት አለባችሁ ማለታቸው አይዘነጋም። በኢትዮጵያ አፋር ክልል የተፈጠረው የእሳተ ገሞራ ፍንዳታ አመድ ወደ ደልሂ በመጓዝ የበረራ እንቅስቃሴን ገደበ። ከኢትዮጵያ የወጣው የእሳተ ገሞራ ፍንዳታ ቀይ ባህርን በመሻገር ኦማንና የመንን አቋርጦ የህንዷ ና ከተማ ኒው ደልሂ ደርሷል። ፍንዳታው የተከሰተው በኢትዮጵያ አፋር ክልል ኃይሊ ጉቢ አካባቢ ሲሆን እሳተ ገሞራው ለብዙ ሺህ ዓመታት ተዳፍኖ የኖረ ነው። ይህ ተዳፍኖ የኖረ እሳተ ገሞራ እሁድ ማለዳ የተነቃቃ ሲሆን ፍንዳታው የለቀቀው አመድ በሺህ የሚቆጠሩ ሜትሮችን ተጉዞ ወደ ከባቢ አየር ውስጥ ገብቷል። በህንድ ውስጥ በአመዱ ምክንያት በርካታ ዓለም አቀፍና የሀገር ውስጥ በረራዎች የተሰረዙ ሲሆን በርካታ በረራዎችም ከመነሻ ሰዓታቸው ዘግይተዋል፣ አቅጣጫም ቀይረዋል። የሀገሪቱ የአቪዬሽን ተቆጣጣሪ አየር መንገዶች በአመዱ ከተጎዱ አካባቢዎች እንዲርቁ በጥብቅ አሳስበዋል። ባለሙያዎች እንደተናገሩት ከሆነ እስካሁን የአመድ ብክለት ደረጃው ግልጽ አይደለም። ነገር ግን ማክሰኞ እለት እንደተገለጸው ቀድሞውኑ በጣም ደካማ የሆነውን የዴሊ አየር ተጽዕኖ ሊያሳድርበት እንደሚችል ገልጿል። የእሳተ ገሞራ አመድ ሰዎች በእሳተ ገሞራ ፍንዳታ ወቅት ወደ ከባቢ አየር ውስጥ የሚለቀቁ ጥቃቅንና የሚበላሹ ቅንጣቶች ደመና ነው። የአውሮፕላን ሞተሮችን ሊጎዳ፣ የአየር ማረፊያዎችን ሊበክልና እይታን ሊቀንስ ይችላል። ይህም ለበረራ ስራዎች አደገኛ ያደርገዋል። የህንድ የሚትሮሎጂ ዲፓርትመንት አይኤምዲ ዋና ዳይሬክተር ሚሩት ዩንጃይ ሞሃፓትራ በአመዱ የተጎዳው አካባቢ ከፍታ በ8.5 ኪሎ ሜትር ወይም 5.2 ማይል እና ከባህር ጠለል በላይ በ15 ኪሎ ሜትር መካከል ነው ሲሉ መሆኑም ተናግሯል። በተጨማሪ ሚስተር ሙሃፓትራ አመዱ ለጊዜው የሳተላይት ተግባራትንና የበረራ ስራዎችን ያስተጓጉላል፣ ነገር ግን የአየር ሁኔታን ወይም የአየር ጥራትን ሊነክ አይችልም። ትናንትና ማምሻውን ወደ ሰሜን ህንድ ደርሶ ነበር ያሉት ወደ ቻይናም የሚያመራ ይመስላል ብለዋል። እንደ ስካይሜት የአየር ሁኔታ ገለጻ፣ የግል ኤጀንሲ እንዳለው አመዱ ለመበተን ምን ያህል ጊዜ እንደሚፈጅ ለመተንበይ አስቸጋሪ ቢሆንም፣ አይኤምዲ ግን የዴሊ ሰማይ እስከ ማክሰኞ ምሽት ድረስ መጥራት እንዳለበት ተንብየዋል። የእሳተ ገሞራ አመድ ደመና የመከሰት እድሉ ዝቅተኛ ነው። ነገር ግን በታሪክ በ2010 የአይስላንድ ኢአይ ጃፍ ጃላጀኮል እሳተ ገሞራ ሲፈነዳ አለም አቀፍ የጉዞ ትርምስን አስከትሎ ነበር። የዩናይትድ ኪንግደም እና የአውሮፓ አየር ክልል ተዘግቷል። ይህም ከሁለተኛው የዓለም ጦርነት ወዲህ አስከፊው የአየር ጉዞ መስተጓጎል ምክንያት ነው።